በውጭ ጫማ ከተዝናናን ዋጋ የለንም። ቆዳ ውሻ እየበላው እኛ ግን አንድ ጫማ ሁለትና ሶስት ሺ ብር እንገዛለን። ለምን? ብዙ አባቶቻችን ታሪክ ሰርተው እቺን ሀገር አስረክበውናል። ቀጣይ ትውልድ ምን ሊሰራ ምንድን ነው? የኔስ ድርሻዬ የትላንት ድል ለዛሬ ስንቅ ነው። ስንቅ ስንል ሀገር አድጋ ተመንድጋ ከትላንት በተሻለ ለትውልድ ማሻገር ማስቻል ነው። የትላንት አባቶች ሀገርን ከወራሪ በትጥቅ ትግል አሸንፈው ለዛሬው ትውልድ ነጻነቷ የተጠበቀች ሉዓላዊነቷን ያረጋገጠች ሀገር አስረክበዋል። ይሁንና በጠላት ያልተደፈረች፣ ለወራሪ ያልተበገረች ሀገር ብትሆንም ድህነት የሚባል ጠላት ግን ነፃነቷን ነጥቆ ክብሯን አጉድሎ የሌሎች ጥገኛ እንድትሆን አድርጓል። ይህ ሁሉ ወንዛለን፣ ሀብታለን፣ ስራለን ወጣት ጉልበት አለን። አፍሪካ ውስጥ ወጣት ጉልበት ያገር ያላት ኢትዮጵያ ናት። ይሄንን ጉልበት ወደ ስራ ለውጠን ከጥገኝነት ከውጭ እርዳታ የምንላቀቅበትና ራሳችንን የምንችልበትን መንገድ መፈለግ መቻል አለብን። ዋናው እርምጃችን አሁን ኢትዮጵያ ታምርት አንዱ ይሄ ነው። ጥያቄ በቃ የምንበላው የምንጠጣው፣ የምንለብሰው፣ የምንዝናናበት ነገር ሁሉ ኢትዮጵያዊ መሆን አለበት። ታዲያ የትላንት ትግል ከሰው ጠላት፣ የዛሬ ትግል ደግሞ ከድህነት ሆኖ ሀገርን ከበለጸጉት ተርታ ለማሰለፍ መስራትና ሀብትን በአግባቡ መጠቀም የዚህ ትውልድ አርበኝነት ሊሆን ግድ ይላል። ቀጣይ ትውልድ ምን ሊሰራ ምንድን ነው? የኔስ ድርሻዬ? ከኢንዱስትሪ ጋር ሀገርን ልናሳድግ ያሉትን ሰላሞችን በደንብ አብዝተን ሰርተን ጭንቅላት ላይ ማይንድ ሴትን በደንብ በክህሎት አንጸን የአባቶቻችን አደራ ለተተኪሉት ማስተላለፍ የኛ አርበኝነት። አሁን እጅግ የሚያሳዘን ኢትዮጵያ ብዙ ሀብት ያላት ብዙ ውሃ፣ ብዙ መሬት ለአፍሪካ የሚበቃ ሀብት ያላት ሀገር እንዴት ስንዴ ለምነን እንበላለን? እንዴት ሩዝ፣ እንዴት ስንዴ፣ እንዴት ግብርና ምርት እንበላለን ከውጭ አስገብተን? አሁን እኛ ከዚህም የመጀመሪያው መላቀቅ የምንችለው በሀብታችን መጠቀም አሁን በሀገር ደረጃ ዘርፈ ብዙና መልከ ብዙ እርምጃዎች እየተወሰዱ ነው። አንቀላፍቶ የነበሩ አይኖች ነቅተው፣ ተጣጥፎ የነበሩ እጆች ተዘርግተው የልማት ዘማች ሆነዋል። በግብርናው የታየው ለውጥ፣ በኢንዱስትሪው የተቀጣጠለው መሻሻል የሀገርን ነገ የተሻለ ለማድረጉ ትልቅ ተስፋም ነው። ሀገራችን የማምረት አቅም አላት። በጣም በርካታ የተፈጥሮ ጸጋዎች አሉ። የሚሰራ ሊሰራ የሚችል ጉልበት አለን። እና በአሁኑ ሰዓት ደግሞ ሊያሰራ ሀገራችንን ሊቀይር የሚችል የለውጥ እንቅስቃሴ ላይ ነው ያለነው። ስለዚህ እነዚህን ምቹ ሁኔታዎች ተጠቅመን ሀገራችንን ወደ ብልጽግና የማሻገር አርበኝነት ከመላው ዜጎቻችን የሚጠበቅበት ሰዓት ነው። ወደ 3.7 ቢሊዮን የአሜሪካ ዶላር የሚሆኑ ምርቶች የውጭ ምንዛሬ እናዋጣባቸው የነበሩትን በአሁኑ ወቅት መተካት የቻልንበት ሁኔታ ከ300 ሚሊዮን የአሜሪካ ዶላር በላይ ምርቶች ወደ ውጭ የላክንበት በፋብሪካ ተቀነባብረው ማለት ነው። ይሄ ሁለንተናዊ ብልጽግናን ለማምጣት ትልቅ አቅም የሚሆን ይህንን ምርትና ምርታማነት ከፍ እያደረግን ለምርትና ምርታማነት ማነቆ የሆኑ ጉዳዮችን እየለየን ይሄ የሚፈታበትን አግባብ እንከተላለን። ዛሬም የትላንት የአባቶች ትግል ለነፃነቷ የከፈሉት ዋጋ ሲታሰብ የነገዋን የተሻለች ኢትዮጵያን በመስራት ውስጥ ሊሆን የሚገባ ነው። በተለይም የሀገርን ምርታማነት ማረጋገጥ የተረጂነትን አውድ መቀየርና የድህነትን መንፈስ ማውጣት መቻል ላይ ይወሰናል። ለዚህ ደግሞ የሁሉ ዘርፍ ምርታማነት ጅምር ስራዎችን ከግብ ማድረስ ያስፈልጋል። እኛም መታገል አለበት። ወጣቱም ደግሞ የስራ ፍቅር መኖር አለበት። ደክሞ ማግኘት መቻል አለበት አሁን በሞባይል ታስሯል ወጣቱ፣ በብልጭጭ ነገር ታስሯል ወጣቱ እና ከዚህ መላቀቅ መቻል አለብን። አምርተን ኢትዮጵያን አንድ እርምጃ ከፍ አድርገን ከድህነት ማላቀቅ የዚህ ትውልድ በማምረት የተሰማሩ እንደዚሁም እነዚህን አካላት በመደገፍ ረገድ ከፍተኛ ኃላፊነት የተጣለባቸው የመንግስት አካላት፣ አጠቃላይ ባለድርሻ አካላት ይሄ ጊዜ በብልጽግናን ለማረጋገጥ ከፍተኛ ትግል የምናካሄድበት የዚሁ ትግል ስኬት ደግሞ አርበኛ የሚያስብለን እንደሆነ ታሳቢ አድርገን በየተሰማራንበት መስክ የአርበኝነት ሚናችን የምንወጣበት ጊዜ ነው ብሎ መውሰድ ይቻላል። የአርበኞች ቀንን ስናከብር እኛም የአባቶቻችን የእናቶቻችንን ያንን ተጋድሎ መሠረት አድርገን በዚህ በኢኮኖሚ ልማት ላይ ርብርብ የምናደርግበትን እድል የሚሰጠን ነውና ይሄ የኢትዮጵያ ታምርት አንዱ ይሄንን ተግባራዊ የምናደርግበት አውድና መድረክ ይሆንልናል ብለን እናምናለን።